ያው ከአርባ ዓመታት በላይ ሀገራችን ያስተዳደሩት የአጼ ኃይለሰላሴ በታሪክ ክፉም ደግም ታሪክ እንዳላቸው ይታወቃል። ያው ንጉሱ የሞቱበትና የተቀበሩበት ሁኔታ ብዙ አነጋጋሪ እንደነበር ይታወቃል ና በአፍሪካ አንድነት ድርጅት መመስረትም ሆነ ከዛ ጋር በተያያዙ ላረጉት አስተዋጽኦ ከግምት በማስገባት ኦፊሻላዊ የሆነ የቀብር ስነስርዓት የአፍሪካውያን ወንድሞቻቸው ባሉበት በመንግስትና በአሳተፈ መልኩ እንዳልተካሄደ ይታወቃልና ይህንን ለአንዴና ለመጨረሻ ጊዜ ለማስደረግ እና አጀንዳውን ለመዝጋት መንግስት ምን አስቧል ማለት ነው? የንጉሱን ቀብር በተመለከተ የአጼ ኃይለ ስላሴን ማለት ነው። ያረፉበት ቦታ ከታወቀ በኋላ ተፈትሾ ተገኝቶ ለቤተሰቦቻቸው ተሰጥቶ ከቤተሰብ ቀብር አኳያ በተገቢውም ክብር ተቀብረዋል ብዬ ነው የማስበው። ስለዚህ የቀብሩ ስነ ስርአት ከነበረው ታሪካዊ ሂደት አኳያ ሊደረግ በሚችለው ልክ ተሰርቷል። የዛሬ ሰላሳ አርባ ዓመት የተፈጸመ ጉዳይ ነው እና ሊደረግ በሚችለው ልክ ተፈጽሟል የሚል እምነት ነው ያለኝ። አሁን ተመልሶ ሌላ ቀብር ያውም የውጭ መንግስታት መሪዎች የሚሳተፉበት ቀብር ማሰብ፣ ምናልባት የሚጋበዙትንም ሰዎች ራሳቸውን ግር ሊያሰኛቸው ነው።